በኢትዮጵያ በጣም አደገኛ የሚባል የበሽታ ወረርሽኝ መከሰቱ ተሰማ። ከዚህ ጋር ተያይዞ በጂንካ ከተማ የተከሰተውን በሽታ ሲያከሙ የነበሩ ሁለት የጤና ባለሙያዎችን ጨምሮ ስድስት ሰዎች መሞታቸው ተዘግቧል። በደቡብ ኢትዮጵያ ክልል ጂንካ ከተማ በተከሰተው በውል ያልታወቀ በሽታ ለተያዙ ሰዎች ሕክምና ሲሰጡ የነበሩ ሁለት የጤና ባለሙያዎችን ጨምሮ ስድስት ሰዎች መሞታቸውን የጂንካ አጠቃላይ ሆስፒታል ለቢቢሲ ገለጸ። የበሽታው ምልክትን ባሳዩት ታካሚዎች ላይ በፍጥነት የኩላሊት ማቆም ስራ ሁኔታም እንደታየ ተገልጿል። የጤና ሚኒስቴርና የኢትዮጵያ ህብረተሰብ ጤና ኢንስቲትዩት በጅንካ ከተማ ምንነቱ በመረጋገጥ ላይ ያለ የሄሞራጂክ ፌቨር በሽታ መከሰቱን ያስታወቁት ትላንት ሮብ ዕለት ህዳር 3 ቀን 2018 ዓመተ ምህረት በጋራ ባወጡት መግለጫ ነው። በሽታው መከሰቱን ያመለከቱት የቅኝት መረጃዎች መሆናቸውን የገለጸው መግለጫው ስምንት ሰዎች በበሽታው እንደተጠረጠሩም ገልጿል። በዚህ በሽታ የተያዘው የመጀመሪያው ሰው ወደ ጂንካ አጠቃላይ ሆስፒታል የመጣው ከ3 ሳምንት ገደማ በፊት እንደነበር የህክምና ተቋሙ ተወካይ ሜዲካል ዳይሬክተር ዶክተር ሰላሙ ታደሰ ለቢቢሲ ተናግረዋል። የወባ በሽታ እንደሆነ በመጠርጠሩ በሌላ የጤና ተቋም ህክምና ሲያገኝ እንደነበር የገለጹት ዶክተር ሰላሙ ወደ ጅንካ አጠቃላይ ሆስፒታል የመጣው ሁኔታው በጣም ከባድ ሲሆን መሆኑን አስረድተዋል። ተወካይ የሜዲካል ዳይሬክተሩ እንደተናገሩት ታካሚው ወደ ሆስፒታሉ ከመጣ በኋላ ህመሙ አስጊ ደረጃ ላይ የደረሰ ሲሆን፣ ቀጥሎም በሆስፒታሉ አንድ ቀን ገደማ ከቆየ በኋላ ህይወቱ አልፏል። ይህ ከተፈጠረ ከአንድ ሳምንታት በኋላ ደግሞ ግለሰቡ ጋር ንክክ የነበራቸው ሰዎች ተመሳሳይ ምልክቶችን አሳይተው ለህክምና መምጣታቸውን ገልጸዋል። ከአንድ ሳምንት በኋላ ከዚያ ታካሚ ጋር በተለያየ ምክንያት ጉርብትና፣ አንድ ላይ የነበሩ ሌሎች ጓደኞቹ ከእርሱ ጋር ተመሳሳይ የሆነ ምልክት ማሳየት ጀመሩ ሲሉ ያጋጠመውን ሁኔታ ተናግረዋል። በሌሎች ታካሚዎች ላይ ተመሳሳይ ምልክት መስተዋሉን ተከትሎ ሆስፒታሉ ናሙናዎችን ወደ አዲስ አበባ መላኩን አስረድተዋል። ይህ ተከሰተ የተባለው አዲስ ወረርሽኝ በሽታ ከወባ በሽታ ጋር ተመሳሳይ በሆነ መልኩ ታካሚዎች ላይ ትኩሳት፣ ራስ ምታት፣ ሆድ ህመም፣ ማስመለስና ማስቀመጥ እንደዚሁም ሌሎች ተጨማሪ ምልክቶች እንደሚታዩበት ተነግረዋል። ተወካይ ሜዲካል ዳይሬክተሩ እንደሚያስረዱት ወደ ጂንካ አጠቃላይ ሆስፒታል የመጡት ታካሚዎች በአንድ ሳምንት ጊዜ ውስጥ በጣም አስጊ ደረጃ ላይ የሚያደርሱ ሁኔታ ታይቶባቸዋል። ከዚህ በሽታ ጋር በተያያዘ ወደ ሆስፒታሉ ከመጡት ስምንት ሰዎች ውስጥ ስድስቱ ደግሞ ህይወታቸው እንዳለፈ ተነግረዋል። ነገሩን ይበልጥ ደግሞ አሳሳቢ ያደረገው ከነኝህ ከሞቱት ሰዎች ውስጥ ሁለቱ በበሽታው ለተያዙ ሰዎች ሕክምና ሲሰጡ የነበሩ ዶክተር እና ነርስ መሆናቸው ተገልጸዋል። የሕክምና ባለሙያዎቹም ለበሽታው የተጋለጡት ከታካሚዎች ጋር በነበራቸው ንክኪ ሊሆን ይችላል የሚል ግምት እንዳላቸው ዶክተር ሰላሙ ተናግረዋል። ከዚህ ጋር በተያያዘ የኢትዮጵያ ጤና ሚኒስቴር በሽታውን ለመቆጣጠር የተላከው ግብረ ኃይል በዛሬው ዕለት ጅንካ ከተማ ይገባል ተብሎ እንደሚጠበቅ አስረድተዋል። ተወካይ ሜዲካል ዳይሬክተሩ እንደሚገልጹት ደግሞ ባለሙያዎቹ ወደ ከተማዋ ከገቡ በኋላ በበሽታው ከተያዙ ሰዎች ጋር ንክክ ያላቸው ሰዎችን በመኖሪያ ቤታቸውና በሆስፒታል የመለየት ተግባር ይከናወናል። ምልክቱ ለታየባቸው ሰዎች ማቆያ የሚሆኑ ቦታዎችም እየተዘጋጁ እንዳሉ ተነግረዋል። የኢትዮጵያ ጤና ሚኒስቴር እና የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ትላንት ባወጡት መግለጫ በጅንካ ከተማ የተከሰተው በሽታ ሄሞራጂክ ፌበር እንደሚሆን እና ምንነቱ ግን በመረጋገጥ ላይ ያለ እንደሆነ አስታውቀዋል። የጅንካ አጠቃላይ ሆስፒታል ተወካይ ሜዲካል ዳይሬክተር ዶክተር ሰላሙን በተመሳሳይ በጅንካ የተከሰተው የትኛው የበሽታ አይነት እንደሆነ የሚታወቀው በህብረተሰብ ጤና ኢንስቲትዩት የላብራቶሪ ምርመራ ከተደረገ በኋላ መሆኑን አስረድተዋል። ለዚህ በሽታ የዓለም የጤና ድርጅት በበኩሉ ድንገተኛ የጡንቻ ህመም፣ ራስ ምታት፣ እንደዚሁም ደግሞ ከደም መፍሰስ ጋር የተያያዘ ሾክን በተጨማሪ ምልክትነት አስፍሯል። ስለዚህ የህመሙ የመጀመሪያ ምልክቶች ትኩሳት፣ ራስ ምታት፣ ድካም፣ የጡንቻ ህመምና ምቾት አለመሰማት ናቸው። አረ ለመሆኑ ይሄ በሽታ እንዴት ይተላለፋል? የዓለም የጤና ድርጅት እንደሚለው በበሽታው ከተያዙ ሰዎች ጋር ቀጥተኛ ንክኪ፣ የአካል ንክኪ ወይም ደግሞ በበሽታው ከተያዙ ሰዎች የሰውነት ክፍል የሚወጣ ፈሳሽ ወይንም ደግሞ ደምን መንካት ህመሙን እንደሚያስተላልፍ ይናገራል። የዓለም የጤና ድርጅት ቫይራል ሄሞራጂክ ፌቨር ወይንም ደግሞ በምህፃር ቃሉ ቪኤችኤፍኤስ በሚል አጠቃላይ መጠሪያ የጠቀሰው ህመም በመላው ዓለም እየተባበሰ የመጣ ስጋት ነው ሲል ይገልጻል። አጠቃላይ የህመሙ አይነቶችን ለማከም የሚውለው መድኃኒት እንደሌለ የዓለም የጤና ድርጅት መረጃ ይጠቁማል። ሆኖም ግን የቢጫ ወባና የኢቦላ ክትባቶች የህመሙን ዝርያ ለመከላከል እንደሚረቱ ተገልጿል። ከዚህ ጋር ተያይዞ የሚኖሩ ትኩስና ፈጣን መረጃዎችን የምናደርሳቸው ይሆናል ኤግሎ ኒውስን ሰብስክራይብ በማድረግ አብራችሁን ይሁኑ። እንደዚሁም ደግሞ ላይክ፣ ሼር፣ ኮሜንት በማድረግ መረጃዎቹ ለበርካቶች እንዲዳረሱ ያደርጉ መልካም ቆይታ ይሁንላችሁ።